ዘሪቱ ከበደ ማፅናናትህ የሚል አልበም በቅርቡ ልታስመርቅ ነው። ማፅናናትህ ለምን ትኩረት ለማድረግ ፈለገች? የአልበሙ መጠሪያስ እንዴት ሆነ? ምን አይነት ፈተና ገጥሟት ነበር? እግዚአብሔር ስለእሷ ምን ነበር ያደረገላት? እንዴትስ ተጽናናች? እግዚአብሔር እንዴት አጽናናት? ምን አይነት ፈተና ነው ከባዱ የህይወት ፈተና የገጠማት? እናት ደስ ብሎኛል። ይቀረኛል ራሴ እንችል ዘሪቱ ከበደ በድምፀ መረዋዎቿ በጣም ዓለም ላይ ያለችም ተደማጭነትና ተወዳጅነት ያተረፈች አንጋፋ ድምፃዊት እንደሆነች በርካቶች ስለሷ ይገልጿታል። አንድ ቀንም ነፍሳቸውን የማረና ሙሉቀን መለሰ ኋላ ዘማሪ ሆኖ በጌታ ቤት እድሜያቸውን የጨረሱት ወይም አርቲስት ሙሉቀን መለሰ ስለ ኢትዮጵያ አርቲስቶች ማንን ነው የምታደንቁ ስባል ዘሪቱ ከበደን ብቻ ነበር ያደነቃት። አብዛኛውን የኢትዮጵያ አርቲስቶችን ወደ ምድር አሜሪካ ከሄደ በኋላም ስማቸው ጠፍቶበት ነበር። ግን ካሉት አርቲስቶች መካከል የማደንቃት ዘሪቱ ከበደን ነው ማለቱ የምታውስ ነው። ዘሪቱ ከበደ በዘፈን ስራዎቹም ያው የዓለም ነገር ከንቱ መሆኑ እየታወቀ በዘፈን ስራዎቿ በዓለም ላይም ከፍተኛ ተወዳጅነት እና ተጽዕኖ የፈጠረች ድምፃዊት ነች። በተለይ ያዘፋፈን ስልቶቿና ቴክኒኮቿ በዛ ላይ ደግሞ ድምፅዋ በተለይ የሬንጇ ስፋት ሀይፒቾች ላይ እንዴት እንደምትወጣበት ቴክኒኮቿ በርካቶችን እንዳስገረመ ጭምርም ነው። ከዛም አልፎም ነው ሙሉ ቀን መለሰም እሷን ሳላደንቅ አላልፍም በማለትም ሀሳቡን ያጋራው። ምክንያቱም ብቃቷ በጣም ልዩ ነው በማለትም ነበር ሀሳቡን የገለጸው ሙሉ ቀን መለሰ የኋላኋላ እንግዲህ ከዘፈን አለም ወጥቶ በጌታ ቤት ዝማሬ ዘምሮ መጨረሱ የሚታወቅ ነው። ታዲያ አርቲስት ሙሉቀን መለሰ ስለ እሷ ገልጾ ነበር ካሉት ወጣት ድምፃውያኖች ትሻላለች የምላት እሷን ነው በማለትም መግለጹ የሚታወስ ነው። ዘሪቱ ከበደን በርካታ ኢትዮጵያኖች ይወዷታል። በተለይ ስለ እሷ ብቃት ይመሰክሩላታል። እያንዳንዱ ታክሲ ውስጥ ገባ የዘሪቱ ዘፈን በቀን ሳይከፈት የሞልበት ታክሲ የለም ይባል ማጋነን እንደማይሆን ጭምርም ነው። በተለይ በመዲናችን አዲስ አበባ ላይ ዘሪቱ ከበደ ዓለም ላይ ሳለች ጌታ ለያትና ነሳ ገብታ ባልተጠበቀ ጊዜና ሰዓት ወደ ፕሮቴስታንት እምነት ቸርች ውስጥ መታየቷ በርካቶችን አነጋግሮ ነበር። የኋላ ኋላም ያድናል ኢየሱስ ያድናል የሚል ነጠላ ዝማሬን ለቃ ነበር። ከዛም አንድ ሪፍት ውስጥ ስለ ዶክተሯም በጣም ባልተጠበቀ ጊዜና ክስ ተመስረቶባት ነበር፣ በተለይ በዶክተር ዘሪቱ ከበደ ላይ። ምክንያቱም እሷ ዘሪቱ ከበደ ክሊፑን እየሰራች ስለ ኢየሱስ አዳኝነት ጠየቀቻት ዶክተሯን። ዶክተሯም የኢየሱስ ማዳን ብቻውን ሳይሆን ሰውም መልካም ነገር ሰርቶ መጽደቅ እንዳለበት ጭምርም መልሰታት ነበር ለዘሪቱ ከበደ። ታዲያ ዘሪቱ ከበደ በክሊፕ ዝማሪዎች ላይ የኔም ቪዲዮ ለምን አስገባች በማለትም ነበር ቁጣ የቀሰቀሰችው ዶክተሯ ዘሪቱ ከበደ የኋላ ኋላ መልስም ስሰጥበትም ምክንያቱም እኔ የኢየሱስ አዳኝነት ላይ ነው። ታዲያ ምንድን ነው ጥፋቴ? አንቺም እኮ ጥፋት የለብሽም። ስለዚህ ክሊፑ ላይ ገባሽ አልገባሽ፣ ያው አንዴ የተነጋገርንበት ጉዳይ ነው በማለትም መረጃዎቹም በእሳቱ መውጣቱ የምታወስ ነው። በርካታ ኢትዮጵያኖችም ሀሳባቸውን የገለጹት አንቺ ሆነ ብለሽ ለመፈመስ እንጂ ታዲያ የሚያስቆጣ ንግግር አይደለም። ዘሪቱ ከበደም ስለ ኢየሱስ ጠየቀችሽ፣ አንቺም በበቂው መለስሽ፣ በማለትም ነው በርካቶች ሰዎችም የገለጹት ታዲያ ይህ የሚያስቆጣ ነገር አይደለም፣ ዘሪቱ ከበደ መንጥፋት አለባት በማለትም በርካቶችም ዘሪቱ ጎን ነበር የቆሙት። ታዲያ ዘሪቱ ከበደ ባልተጠበቀ ጊዜና ሰዓት ወደ ፕሮቴስታንት እምነት ውስጥ ዘማሪ ላይ በጣም በሚገርም ሁኔታ ዘማሪዎች ላይ ትኩረት በማድረግ ማገልገል ጀምራ ነበር። በተለይ በርካታ ክርስቲያኖችም ዘሪቱ ከበደ ከሲኦል በማምለጧ ከዓለም ስራ ከሴጣናዊ ስራ በማምለጧ በማለትም ነው ሀሳባቸውን ሲገልጹም የነበሩት ደስተኞች እንደሆኑ ጭምርም ነው ታዲያ ዘሪቱ ከበደ ኋላ ምንድን ነው ገጠማት? እጅግ አስቸጋሪና ከባድ ፈተና ገጠማት። በተለይ ለእናቶች እጅግ ከባድ እንደሆነ ጭምርም ነው። በተለይ ብዙ ፈተናዎች ይደርስባት ይሆናል፣ ግን ከዚህ የከፋ ፈተና እንዳልደረሰባትም ሁኔታዎች ያሳያሉ። የበኩር ልጇ እንዲአይን ብለን ምሳሳለት ክርስቲያን ላቃቸው ህልፈት የበርካቶችን ልብ የሰበረ ነበር። ክርስቲያን ላቃቸው የዘሪቱ ከበደ የበኩር ልጅ እንደሆነ ጭምርም ነው የምንነገረው ታዲያ በጣም ትወደውና በጣም ልዩ የእናት ፍቅር ትሰጠው ነበር። ልጆቿን ሁሉም ትወዳለች። ክርስቲያን ላቃችሁ ደግሞ የመጀመሪያዋ ልጅ ምን እንደሆነ ያየችበት የልጅ ትርጉም ምን እንደሆነ ያየችበት እንደሆነ ጭምርም ነው። ታዲያ ይህ ልጅ በጣም ጭምትና የተረጋጋ ትሁት እንደነበረ ጭምርም ነው። ጨዋም ነው በባህርይም የተመሰገነ ጓደኞቹም ከመጠን በላይ የሚወዱት ከጓደኞች መካከልም እሱን እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ስርዓቱ ሁለሜናው የበርካቶችን ልብ የገዛ እንደነበረ ጭምርም ትምህርት ቤትም ሲሄድም መምህራኖችም በጣም የሚወዱት የተረጋጋና ና የሰከነ ልጅ እንደነበረ ጭምርም ነው። ብዙዎችም ምን አይነት መልአክ ነው በማለትም ሀሳባቸውን ስለ ባህሪው ይገልጹታል። በማለትም ነው የወጡት መረጃዎችም በእሳቱ ሲሞቱ የተገለጹት ታዲያስ፣ የዚህ ልጅ ህልፈት ለሷ በጣም በጣም ዘበት ነበር። የመስራት እጅግ አሳዛኝና ልብ የመነካ ታዲያስ፣ ቅዱሳኖች በዓለም ሳሉ ፈተናና መከራ ይፈራረቅባቸዋል። በተለይ ለእናቶች ለቤተሰቦች፣ ለአባት በተለይ ልጅን የመሰለ ነገር ማጣትን እንዴት ከባድ እንደሆነ ይታወቃል። ገና የ17 ዓመት ልጅ ታዳጊ ነው ህይወቱ ያለፈው። እጅግ አሳዛኝ እና የበርካቶች ልብ የሰበረ በሰዓቱ ሚዲያ ላይ አነጋጋሪ የሆነ ነበር። ዘሪቱ ከበደ በጣም አስቸጋሪ ጊዜ፣ አስቸጋሪ ሰዓት ነበር ያሳለፈችው። ለእናት እንግዲህ የታወቀ ነው ምን ያህል ከባድ ህመም እንደሆነ ጭምርም ነው ያን የመሰለ ልጅ ማለፉ ለእሷ እውነት አልመሰለም። በጣም ከባድ ፈተና ነበር ያለፈችው። ታዲያስ ያን ፈተና ሁላ አለም ላይ ብትሆን ተስፋ በመቁረጥ ወደ ተለያዩ ነገር ወደ ጥፋት መንገድ ትሄድ ነበር። እሷ ግን እግዚአብሔር ረዳት፣ እግዚአብሔር አጽናናት። ምክንያቱም ቃሉን በደንብም ገልጣ ማየት ጀመረች። ያን ሁላ የማይታለፉ ፈተናዎችን በሱ ማውጣት እና በሱ ክንድ አልፋ ዛሬ ማጽናናት የምለውን አልቤም ልስራ እንደበቃች ጀምረም የወጡት መረጃዎች እና ሁኔታዎች ያሳያሉ። በተለይ ስለ ማጽናናት ትርጉሙ ምን እንደሆነ በርካቶች ትኩረት ሰጥቶ አልዘመሩበትም። ማጽናናት ምን እንደሆነ ግን ዘሪቱ ከበደ በደንብ የተረዳች ይመስላል። አንዳንዴ የህይወት ፈተና በደንብ እግዚአብሔር ጋር ያለውን ነገር ለማጠናከርም፣ አንዳንዴ ትርጉም አልባ የሚመስሉት ነገሮችን በደንብ ሰው እንዲረዳ ያደርጋል። ይህ ሁላ ፈተናና መከራ ስፈራረቅባት ያን ሁላ ከጎኗ የነበረው ጌታችን ኢየሱስ ክርስቶስ እንደሆነ ጭምርም ነው እሷ ለምስክርነትም እየገለጸች ያለችው ከጎኗ ሆኖ ሳይል ላይ እሷን እንባዋን እያበሰላት። ሰው ይሰላቻል፣ ደጋግሞ ሲያለክስ የሰው ልጅ ይሰላቻል። ለአንድ ለሁለት ቀን አጅቦ አይዞ ሊል ይችላል፣ ሳምንታት ውራትን አይታገስም። እግዚአብሔር ግን አመታትንም ቢሆን ደከመኝ ሰለቸኝ ሳይል ከጎን የሚቆይ ቸሩና ደጉ የማይበገር አምላክ እንደሆነ ጭምርም ነው። ለዚህም ነው ማጽናናትህ የምል አልበም ለምን እንደተፈለገ በግልጽ መረጃው የሚያሳየው ዘሪቱ ማጽናናት የሚለው ምን ያህል እግዚአብሔር አጽናኝ እንደሆነ ነው። የወጡት መረጃዎች የሚያሳዩት በልጇ ህልፈት ምክንያት ከፍተኛ መከራና ሀዘን ውስጥ የነበረችው ዘሪቱ በእግዚአብሔር ቸርነትና ክንዱ ልቧ እንደተጠገነ ጭምርም የወጡት መረጃዎች ያሳያሉ። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በዛሬው መሰናዷችን ዘማሪት ዘሪቱ ከበደን በማስመልከትም ነው ለናንተ ይዣላችሁ መጣሁት። በአዳዲስ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።